ብሩኬ ሊያለቅስ ምንም አልቀረውም። ፊቱ ቀላ፣ ዓይኑ ቀላ፣ ራሱ ተቀያየረ። ወይኔ ወይኔ! ይህ ሪያክሽኑ ነበረ ማየት የጓጓው ኦዲየንሱ ማለት ነው። በኮሜንት በጣም ጨንቆኛል እያሉ ነበር። እና ፕራንክ እንደሆነ የእውነት ፎቶውን ካያችሁት ማለት ነው እጇ ራሱ እሱን አነካችሁም። ካያ የእውነት እንትን አርጋችሁት ዩት ዙም አርጋችሁት ዩት እንትኑ ፎቶን ማለት ነው እጇል እሱ ጋር አላስነካችሁም። ጌታ ነው ብላችሁ እና ምናህል ምናህል ማለት ነው የብሩክ ምናህል እንደምትጠነቀቅለት የእውነት በዛ ማያት ማወቅ ትችላላችሁ ማለት ነው። እና ሌላው ደግሞ የማታው ፕራንክ፣ የትላንትናው ፕራንክ ማለት ነው በጣም አስጨንቀዋታል። በጣም ማለት ነው አስጨንቀዋታል፣ ተፈታትኗታል። በጣም ብርልስጥሽ ሁላ ብሏታል። በብርም የሚታለሉ ሴቶች እንዳለ ማለት ነው። በጣም ትምህርት አለው። ባይ ዘ ወይ፣ የእውነት ከመጀመሪያው እስከ መጨረሻ ካያችሁት አንዳንድ ኮሚንት እያየሁ ነበረ። ለወደፊት የሚያገባትን ሴት ሪስፔክት ይኖራታል እያለን ነው። እናንተን ለሀይሚናላት እያላችሁ ነበረ። ለሀይሚ አይደለም ለሁላችንም ነው። ሴትነትሽን ጠብቂ ነው እያላለው። እና ሀይላችሁን እያያችሁ ነው እያልገባችሁ እንጂ የእውነት በጣም ትምህርት አለው። በጣም ማለት ነው ትምህርት ያለው ፕራንክ ነው። የትላንት ነው። በኔጋቲቭ ወስዳችሁት ነው እንጂ እናንተ ልጁ እንደዚህ አይነት አይደለም። የእውነት ልጁ እንደዚህ በጣም ራሱ በጣም እንትን የሚልት ነው። ከራሱም ከራሱ በላይ እኮ ነው። አይምሮ በጣም የበሰለ ነው። በጣም ማለት ነው እና በጣም ጎበዝ ነው። ሶ የዛሬው ሀይሜት ተሳክቶላታል። እሱም በቃ ሊያለቅስ ምንም አልቀረው፣ ምንም ማለት ነው። አሳዘነኝ ና የሚያሳምኑ ብዙ ነገሮች ስለተነገረው ነው። አንደኛ ሁለተኛ ነገር ባለፈው እንደዚህ ብለዋለች አይደለ? ያው ውሳኔ ያስወሰነችው ብለዋለች እና እሱም እንዴት ይደገመብኛል ብሎ ነው። እና አገር ቢሆን ጥሏት ይሄድ ነበረ፣ እዚህ የት ጥሏት ይሄዳል? እና አማራጭ ምንድን ነው እሷን ይዞ መሄድ ነው ማለት ነው እና ትንሽ ተጨንቀዋል። ደግሞ በፊት እኮ ብዙም አይጨነቅም ነበረ ማለት ነገራቶቹ ወደ አሁኑ እንትን አይልም ነበረ። አሁን በጣም ነው ወደ አሁኑ ነው እንትን የሚሆነው፣ ሆት ይሆናል ወደ አሁኑ ማለት ነው። ያ ማለት ሀይሚ በጣም ነው የሚያፈቅራት ማለት ነው። በጣም ማለት ነው። በቃ ከእሱ ጋራ ከሌላ ወንድ እንዲያያት አይፈልግም፣ እንድትለየው አይፈልግም። በጣም የሚናደድበት ባት ይሄ ነው ብዬ ነው ማስበው። እሷም እኮ አትፈልግም ግን እሱን ታናድደዋለች እሱ